በሁለት ፐርሰንት ቅድሚያ ክፍያ እስከ 30 ፐርሰንት በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ይፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ሰበር ነው። በጣም አሳዛኝ ታሪክ ነው። ኢሳያስ በዛሬው እለት በኢትዮጵያ ሰዓት አቆጣጠር ከጠዋቱ አምስት ሰዓት ገደማ ንብረትነቱ የህንድ አየር መንገድ የበረራ ቁጥር 171 የነበረ ቦይንግ 787 አውሮፕላን ከምዕራባዊ ህንድ አህመዳባድ ከሚባል አየር ማረፊያ ተነስቶ አንድ ደቂቃ እንኳ ሳይበር በጣም እየወረደ መጥቶ ከዶክተሮች መኖሪያ ህንፃ ጋር ወይም እዛ ውስጥ በስቶ እስከ መግባት ልክ ናይን ኢለቪኑን የሚያስታውስ ነው። እንደዛ አይነት አደጋ ተከስቷል። የህንድ ፖሊስ አሁን ከጥቂት ሴኮንዶች በፊት ያረጋገጠው ነገር ከነበሩት ተሳፋሪዎች 242ቶች ውስጥ ለወሬ ነጋሪ የተረፈ የለም። ኢሳያስ በጣም የሚያሳዝን ነው። ዓለም በጣም የሚያሳዝን ነው። ያሳፈራቸው ተጓዦች 169ኙ ህንዳውያን ናቸው። ጉዞው ወደ እንግሊዝ ነው። 53ቱ ደግሞ እንግሊዛውያን ዜጎች ናቸው። ሰባት ፖላንዳውያንና አንድ ካናዳዊ እንዳለው አውቀናል። ያው ቅድም እንዳልኩት ከመንገደኞችም ሆነ ከበረራ ሰራተኞች ውስጥ ለወሬ ነጋሪ መትረፍ የቻሉበት ሁኔታ የለም። አውሮፕላኑ መንደርደሪያውን ጨርሶ ተነሳ ይልሃል። ከዛ በኋላ በመነሳት ሂደት አንድ ደቂቃ እንኳ አልቆየም። ወደ 190 ሜትር ከፍታ ላይ እንደደረሰ ይህን አውሮፕላኖች ወደ ሰማይ ሽቅብ ሲወጡ አፍንጫቸው ወደ ሰማይ ይቀሰራል አይደል? ልክ በዛ ባሉበት ሁኔታ ሆኖ ከዚህ ከኋላው በጭሯ በኩል መውረድ ነው የጀመረው። ስለዚህ እንዳለ ቁልቁል ቁልቁል በዛ ሁኔታ የአፍንጫ ወደ ላይ እንደተደገነ ከጭሯ አካባቢ ደግሞ ዝቅ እንዳለ ማለት ነው። ሁል ጊዜ ሲነሱ እንደዛ አይነት ቅርጽ ነው የሚኖራቸው። በዛ ሁኔታ ነው እንትኑ ፊት ለፊቱ የነበረው የዶክተሮች መኖሪያ ነው፣ የዶክተሮች መኖሪያ ውስጥ ነው በስቶ የገባው ሶስተኛው ፍሎራ አካባቢ። እስካሁን ባለው ዘገባ ከዶክተሮች ውስጥ ከነዋሪዎች ውስጥ የጠፋ ህይወት ስለመኖሩ አልተገለጸም። ነገር ግን አውሮፕላን አውሮፕላኑ ላይ ያሉት በሙሉ አልቀዋል። ይህ አውሮፕላን ቦይንግ 787 ተሰርቶ አገልግሎት ላይ መዋል ከጀመረ 12 ዓመቱ ነው። አንዳንዶች ደግሞ 14 ዓመቱ ያደርጉታል። በ2011 ነው ለአገልግሎት መስጠት የጀመረው ይሉታል። ለማንኛውም ሌላ መረጃ ግን 12 ዓመት ነው በአገልግሎት ላይ ያለው ነው የሚለው። 12 ዓመት ዓለም ገና ነው ማለት ይቻላል። አይደለም? አውሮፕላን ረጅም አዲስ አውሮፕላን ነው 787 እንደውም ይላል ቦይንግ በዚህ አውሮፕላን በየቀኑ በጠቅላላ 1175 ቦይንግ 787 አውሮፕላኖች አሉ፣ በዓለም ዙሪያ አየር መንገዶች ውስጥ የሚሰሩ በጣም እርግጠኛ ነኝ። ኢትዮጵያ አየር መንገድም አሉት። እና ይህ ቦይንግ እንደምታውቀው ቦይንግ በአደጋ በጣም ስሙ የጠፋ እና ብዙ ቢዝነስ ያጣ የከሰረ መሆኑ ይታወቃል። ተደጋጋሚ አደጋ ደርሶበታል። አንዱ በቅርብና ለመጨረሻ ጊዜ ማለት ይቻላል፣ በተለይ በአንድ አውሮፕላኑ በጣም በእሱ ላይ የደረሰው አደጋ ከሰው ሊና የሚጠፋ አይደለም። አውሮፕላኑ ተንደርድሮ ከተነሳ በኋላ በረራ ሲጀምር አንዳንድ ጊዜ አውሮፕላኑ በጣም ከልክ በላይ ቨርቲካል ሆንና ቀጢልና ምንድን ነው ይባለው? ይሄ ደግሞ ጭራው ወደ መሬት በጣም ያዘቀዝቃል። ዘጠና ዲግሪ ቀጥ ሲል ማለት ነው። እንደዛ አይነት ሁኔታ ኦልሞስት ዘጠና ዲግሪ የደረሰ ነገር ሲሆን አውሮፕላኑ ስቶልድ ሆነ ይባላል። በዛ ሁኔታ መብረር አይችልም። ስለዚህ ምንድን ነው የሚለው እንደ ዘነዘና ባለበት ቅርጽ መጥቶ በቂጥኖ ዘጭ የሚለው እና እንደዛ አይነት ነገር ሲፈጠር ቦይንግ ስንት ነበር? አድማጮች የዚህ ፕሮግራም አካል ስለሆኑ እነሱ ያሟሉታል። የአስተያየቱ ላይ የኢትዮጵያ አየር መንገድ የመጨረሻው ካፒቴን ያሬድ ይመስለኛል። በጣም ወጣት ልጅ በጣም ያሳዝኑኛል። በነገራችን ላይ በዛ አውሮፕላን ላይ ያለቁ ሰዎች በጣም ነው የሚያሳዝኑኝ። እና ፐርፌክትሊ አውሮፕላኗን ይዟት ሄዷል። አውሮፕላኑ በጤናማ ሁኔታ ነው እየሄድ ያለው። ካፒቴን ያሬድ ይዞት የነበረ አውሮፕላን ማለት ነው ነገር ግን አውሮፕላኑ አንድ ሶፍትዌር አለው ውስጡ። ያ ምንድን ነው? አውሮፕላኑ ስቶል ካደረገ ቅድም እንዳልኩ ዘጠና ዲግሪ በሚሆን ሁኔታ፣ ወይም ብቻ ወደዛ ገደባ የተጠጋ ሁኔታ ውስጥ ከሆነ በረራ ማድረግ አይችልም። ስቶል አድርጎ በቂጥ ነው የሚቀመጣው ወደ መሬት። እንዲህ ያለ ኢመርጀንሲ በተፈጠረ ጊዜ ይሄ አውሮፕላን ዘመናዊ መከላከያ ተገጥሞለታል። አውቶማቲክ ሴንስ ሲያደርግና በራሱ ሴንሰሪዎች የአውሮፕላኑን ፖዚሽኒንግ ያይና ስቶልድ መሆኑን ሲያረጋግጥ ምን ያደርገዋል? የአውሮፕላኑን አፍንጫ ወደ መሬት ይስበዋል። ገብተዋል። ይህን ማሽንን በለው ሶፍትዌር ወይም ዲቫይስ ይሄን የሚያደርገው የፓይለቱን ትእዛዝ ሳይጠብቅ ማለት ነው። ይሄን በማድረግ ወይም በአንተ አገላለጽ ዘጠና ዲግሪ ቆሞ የነበረውን አውሮፕላን አፍንጫውን ወደ መሬት እየሳበ ሴት ጭራው ምን እየሆነ ይሄዳል? ወደ ላይ እየተነሳ ይሄዳል። አየህ፣ ከዛ በኋላ አውሮፕላኑ ልክ አፍንጫው ወደ መሬት ዝቅ እያለ በሚሄድበት ጊዜ፣ ይሄ እኮ በተራ ቋንቋ ነዳጅም ያገኛል ማለት ትችላለህ። ቶታሊ እንደዚህ ስቶል ካደረጋ ነዳጅም ወደፊት አያገኝም። አሁን እንደዚህ በሚሆንበት ጊዜ ሪጌን ያደርጋል እንትሉን ማለት ነው፣ ፍጥነቱን ሀይሉን ያገኛል ማለት ነው። ያን ጊዜ ፓይለቱ አውሮፕላኑን ይዞ ይቀጥላል ማለት በሚያስፈልገው ፍጥነት ማኑቨር አድርጎ ይድናሉ ማለት ነው አይከሰከሱም አየህ። አውሮፕላን ስቶል አድርጎ እንዳይከሰከስ ተብሎ የተጨመረ ዲቫይስ በራሱ የሚወስን ዲቫይስ። ምን አይነት ሜስ ያመጣው ይሄ ወጣት ኢትዮጵያዊ ካፒቴን ያመጣበት ምንድን ነው? ፐርፌክት የአውሮፕላኑን አስነስቶ እየሄደን ያለው ከፍታ እየጨመረ እየጨመረ እየሄደ ነው። አውሮፕላን ያለው ምንም አይነት ፕሮብሌም የለም። ምንም አይነት ስቶል የሚያደርገው ነገር የለም ዘኔ ማሽን አውሮፕላኑ ወይም ምንድን ነው ዘጠና ዲግሪ ቆሟል ወይም ስቶል አድርጓል ብሎ አሰበ ሲምፕሊ አይነት አደጋ የደረሰበት ይገርማ ነው ስላሰበ እኔ ሰይጣን ነው ሌለው የምችለው ኢማጂን በዛ ሰዓት ላይ በተለይ አብራሪዎቹ የነበረባቸውን የህልውና ድንጋጤ ግራ መጋባት አስበው በሰላማዊ ቀን አውሮፕላኑ ሲምፕሊ አፍንጫውን ወደ መሬት እያወረደ ያለው ወደ መሬት እንደ ጥይት እንደ ሚሳይል እንደ ቦሊስቲክ ሚሳይል ወደ አፍንጫው እየተደገነ ነው ያለው። ተመልከት እንግዲህ እነሱ በሚያውቁት በትምህርታቸው ያንንም በመሳብ ያንንም በመንካት ይህንን አፍንጫ ወደ ላይ እንደገና ለማንሳት ነው እየታገሉ ያሉት። ነገር ግን እንዴት ከማሽን ጋር መታገል ይችላሉ? ስለዚህ ብታምንም ባታምንም እንዳንድ ክፉ ሃይጃከር እንደነዛ ኮሞሮስ ላይ ያንን አውሮፕላን እስኪከሰከስ ድረስ ስለ አውሮፕላን ምንም የማያውቁ የውስኪ ጠርሙስና መጥረቢያ ይዘው የዛን ሁሉ ሰው ሕይወት ባህር ውስጥ እንደገቡ አረመኔ ጠላፊዎች ሊቆጠር የሚችል ማሽን በቀጥታ መሬት ላይ በአፍጢሙ አውሮፕላኑ ተከሰከሰ። ይሄ ነው ቦይንግ ላይ። ከእኛም በፊት ወደ ኤዥያ አካባቢ አንድ አውሮፕላን አደጋ ደርሶበት ነበረ። እንደዚህ አይነት ነገር ነው የተፈጠረው። በእውነት ነው የምነግርህ እኔ እኔ በረራ የሚወድ ሰው ነኝ። ብዙ የመበረር እድሉ የለኝም እንጂ በረራ የሚወድ ሰው ነኝ። እንዲሁም ሄሊኮፕተር አፍቃሪ ነኝ፣ ምክንያቱም የበረራ ስሜት ይሰጠኛል። አውሮፕላን ከተስተካከለ በኋላ አንድ አዳራሽ ውስጥ ሆነ እንደምትሄድ ቁጠረው። ፊል አታደርገውም፣ መሄድህንም አታውቅም። ያ ስሜቴ በጣም ሄሊኮፕተር እንዲህ አይነት እድል ይሰጠሃል እስከተወሰነ በተወሰነ ሁኔታ ግን በጣም የእውነት ነው የምነግርህ በህይወቴ ድጋሚ እንዳስብ ያደረገኝ፣ በአጠቃላይ ስለ አውሮፕላን ድጋሚ እንዳስብ ያደረገኝ አደጋ የኢትዮጵያ አየር መንገድ የደረሰውን አሁን። ከዛ በኋላ በእውነት ነው የምነግርህ ሁለት ጊዜ እንቅልፌን ተኝቼ እንቅልፌን ተኝቼ ሳላውቅ አውሮፕላኑ ምንድን ነው ሲያርፍ፣ በቃ የተከሰከስኩ የሞትኩ ሁሉ የመሰለኝ ጊዜ አለ። ቀበቶ ሳልፈታ ያው መሸፈን ትችላለህ፣ ታውቃለህ። እንደዛ አድርጌ ይቀመጥና እልም ያለ እንቅልፍ ነው የምተኛው። ምንም ነገር ማወቅ አልፈልግም። እና እንደዚህ ሆኖ መሬት ነክቼ ጓጓይ ሌለ ሲያርፍ የለውም በቃ በህይወት ልኖር ምን እየተፈጠረ እንደሆነ ሰማይ ላይ ያሉ ምድር ማቀው ነገር የለም። በዛ ሁኔታ ሁለት የድንጋጤ ደርሶብኝ ያውቃል። በጣም አፌክት ያደረገኝ አደጋ ነው ልል ፈልጌ ነው። ይሄኛው እንግዲህ አንድ የተለየ የሚያደርገው። በአፍንጫ በኩል ቁልቁል እንዲወርድ የተደረገበት ሁኔታ ቢሆን ኖሮ ምናልባት የተወሰነ ደቂቃ ሄዶ ከፍታውን ከጨመረ በኋላ እንዲህ አይነት የደረሰበት ቢሆን ኖሮ ኤግዛክትሊ ያንን የሚመስል ነበር ሊያስብል የሚችለው ይሄ ግን አይደለም። ከተነሱ አንድ ደቂቃ አልሞላቸውም። ልክ አየር ላይ በሚንሳፍበት ሁኔታ እያለ በሆዱ በኩል እንደዚህ ዝቅ እያለ ሄዶ መጨረሻ ላይ የዶክተሮች መኖሪያ ሆስቴል ላይ አልፏል አውሮፕላኑ ለቦይንግ ትልቅ ከብዙ ዝግብ በኋላ ጥሩ የጤንነት ምስክር ያሰጠው ነበረ። ይሄ ቦይንግ 787 አንድ ቢሊዮን በላይ ሰዎች አጓጉዟል። በገበያ ላይ ከወጣ በነበሩት 12 ዓመታት ከአንድ ቢሊዮን በላይ ደርሷል ያጓጓዘው የሚገርም ነው። አለማችን ሰባት ነች ስምንት ቢሊዮን አዎ፣ ብዙ ህዝብ አጓጉዟል። 1177 787 ቦይንጎች አሉ በዓለም ዙሪያ እና በየቀኑ ይልሃል በየቀኑ 2100 በረራዎች ያደርጋል፣ በየቀኑ እና አስደናቂ አስደናቂ ሪከርድ ያለው አውሮፕላን ነው። አሁን እንግዲህ ትልቅ ምርመራ የሚያስፈልገው ነገር ነው። አውሮፕላን መቼስ አለም ህንድ ውስጥ አንድ ነገር ተፈጠረ ተከሰተ ከተባለ፣ በተለይ አደጋ እንደው ከጎን ፓኪስታን አለች እንዲ መባሉ አይቀርም እና ይሄ እንደው አደጋ ነው ወይስ ድብቅ ነገር አለው? እንትኖቹ የወጡ ፎቶግራፎች አሉ፣ ቪዲዮዎች የወጡ ቪዲዮዎች አሉ። አውሮፕላኑ ጀስት በቃ እየወረደ እየወረደ መጣ እና አረፈበት እዛ ህንፅ እንትኑ ለፎቁ ላይ ተጋጥተ ተላተማ እና ውስጥ ውስጥ ችግር አለ። ውስጥ የነበረው ችግር ምንድነው ነው? ይሄ ደግሞ በጣም ያልተለመደ ነው እንግዲህ። ውስጥ ያለው ችግር ምንድነው የሚለውን ነገር መርምሮ ማወቅ አለባቸው። ቦይንግን ቦታው ወደ ቦታው አቅንቷል። ስለዚህ በምንሰማው የምርመራ ውጤት ይወስናል ማለት ነው። ምንድን ነው የተፈጠረው የሚለው ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልን። መልካም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 በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን።